ለራሱ ተጠምቶ እኛን አረካን። ለራሱ ተርቦ እኛን አጠገበን። ለራሱ እርቃኑን ተሰቅሎ እኛን የጸጋ ልብስ አለበሰን። ክብር ምስጋና ለእርሱ ይሁን። ይህ መስቀል ክርስቶስ ሥጋውን የፈተተበት ነው። የክርስቶስ ደም የተቀዳበት ነው። የመስቀሉ ሐሳብ ሰላም ነው፣ ፍቅር ነው፣ አንድነት ነው መተዛዘን ነው። የመስቀሉ ሐሳብ ራስ ራቁት ሆኖ ሌላን ማልበስ ነው። የመስቀሉ ሐሳብ ራሱ ታሞ ሌሎችን ማዳን ነው ዋንስ ሐሰ ሊተ ኢይዝ ዘእንበለ በመስቀሉ ለኢየሱስ ክርስቶስ ከጌታዬ ከመድኃኒቴ ከአዳኜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ከጌታዬ ከአዳኜ ከመድኃኒቴ ከትንሳኤ ከህይወቴ ከሰላሜ ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው በምዕራፍ ስድስት ከቁጥር 14 ላይ እውነት ነው። ከመስቀል ሌላ ትምክህት ምን አለ? ይህ መስቀል ክርስቶስ ሥጋውን የፈተተበት ነው። የክርስቶስ ደም የተቀዳበት ነው። የክርስቶስ መለኮታዊ ዙፋኑ ነው። እግዚአብሔር ለሰው ልጆች ፍቅሩን የገለጠበት ነው። ከሰማይ ከምድር እስከ ሰማይ ወደ እሱ የወጣንበት መሰላላችን ነው። መስቀል የተበታተነውን የሰበሰበ ነው። ነፍስና ስጋን ያስታረቀ ነው። መስቀል ሰውንና እግዚአብሔርን ያስታረቀ ነው። ከዚህ በላይ ትምክህት ምን አለ? ይህንን የተረዳው መምህራችን መሪያችን ቅዱስ ጳውሎስ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ይራቅ። የሚገርም ነው። ይህ መስቀል እንደምታውቁት ከእንጨት ነው የተሰራው። አስተውሉ፣ ሰማይና ምድር የማይችለውን ጌታ እሳት የሆነውን ክርስቶስን ችሎ የዋለ ታላቅ ኃይል ነው። የእግዚአብሔር ልጆች ከዚህ የተነሳ ነው ሐዋርያው የተናገረው። ይህ መስቀል በዓለመ መላእክት ታይተዋል፣ በሰውም ዘንድ ታይተዋል፣ በብሉይ ኪዳንም ታይተዋል። በብሉይ ኪዳን የኖኅ መርከብ የመስቀል ምሳሌ ናት። ነፍሳት የዳኑባት ይስሐቅ የተሸከመው እንጨት የመስቀል ምሳሌ ነው። ከምድር እስከ ሰማይ የተዘረጋው መሰላል የመስቀል ምሳሌ ነው። ቲማር በመያዣነት ይዛ ከሞት የተረፈችው ዘንግ የመስቀል ምሳሌ ነው። የሙሴ በትር የመስቀል ምሳሌ ነው። ባይርን የከፈለችው የሙሴ በት፣ አሁን የትኛውን ነው የምናደንቀው? የክርስቶስን መስቀል ነው ወይስ ባይርን የከፈለችው የሙሴ ነው? እግዚአብሔር የሙሴ በትር ፈርዖንን ቀጠቀጠች። ጌታ ኢየሱስ የተሰቀለበት መስቀል ፈርዖን የተባለውን ሰይጣንን ቀጠቀጠ። ክብር ለሱ ይሁን። የሙሴ በትር የማራን ውሃ አጣፈጠች። ክርስቶስ የእኛን ሕይወት አጣፈጠ። የሙሴ በትር የፈርዖን ሠራዊት ቀጠቀጠች። የጌታ የኢየሱስ መስቀል አጋንንትን እስከ ሠራዊቱ ድረስ ነው የቀጠቀጠው። እግዚአብሔር ልጆች የሙሴ በትር ባይርን ከፍላ አሻገረች። የጌታ የኢየሱስ ክርስቶስ መስቀል ሲኦልን ከፍሎን ነፍሳትን ወደ ገነት አሻግሯል። ለዚህ ነው አስተዋዩ አዋቂው ቅዱስ ጳውሎስ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ይራቅ ያለው። በጣም ይገርማል! የእግዚአብሔር ልጆች፣ መስቀል የዓለምን ታሪክ የቀየረ ነው። የዓለምን ፍልስፍና የቀየረ ነው። በቀል ጨው ጨው ለሚለው ትውልድ፣ አባቱን እናቱን ገድሎ ለሚፎክረው ትውልድ፣ ሀገር አፍርሶ ገዳይ ነኝ ብሎ ጀግና ነኝ ብሎ ለሚፎክረው ትውልድ በቂ መልስ የመለሰ ታላቅ ኃይል ነው፣ እግዚአብሔር ልጆች። አዎ የቃየልን ፍልስፍና የቀየረ ነው። አዎ ዛሬ በዓለማችን የቃየል ፍልስፍና የመገዳደሉ፣ የመለያየቱ፣ የመሰዳደቡ፣ አብሮነቱ ቀርቶ የመበታተኑ ይህ ሊስፋፋ አይገባም። የመስቀሉን ሀሳብ በደንብ ማወቅ ይገባል። የመስቀሉ ሀሳብ ሰላም ነው፣ ፍቅር ነው፣ አንድነት ነው መተዛዘን ነው። የመስቀሉ ሐሳብ ራስ ራቁት ሆኖ ሌላን ማልበስ ነው። የመስቀሉ ሐሳብ ራሱ ታሞ ሌሎችን ማዳን ነው። የመስቀሉ ሐሳብ ለራስ እንደ ሻማ እየቀለጡ ለሌሎች ማብራት ነው። ለራስ እየሞቱ ሌሎች እንዲነሱ ማድረግ ነው። በአጠቃላይ የመስቀሉ ሐሳብ ይህ ነው። የእግዚአብሔር ልጆች ክርስቶስ በመስቀል ላይ የሰራው ይህንን ነው። አዎ ለራሱ ሙቶ እኛን ከመቃብር አነሳ። ለራሱ ተጠምቶ እኛን አረካን። ለራሱ ተርቦ እኛን አጠገበን። ለራሱ ዕራቁን ተሰቅሎ እኛን የጸጋ ልብስ አለበሰን። ክብር ምስጋና ለእርሱ ይሁን። ክርስቶስ እውነት ነው። ክርስቶስ እውነት ይባላል። ክርስቶስ መንገድ ነው። ክርስቶስ ሕይወት ነው። ክርስቶስ ሰላም ነው። ክርስቶስ ትንሣኤ ነው። ሞታችንን ሞቶ እኛን ያነሳል። በጲላጦስ አደባባይ ሲከሱት ዝም ብሎ ለእኛ አንደበት የከፈተ የእግዚአብሔር ልጆች የዓለምን የሰይጣንን አሠራር ያሳፈረ ራሱ በመስቀል ተሰቅሎ ሰይጣንን ያራቀ አዎ በዚህ ዓለም ለእኛ መሰረታዊ ነገሮች የሚባሉዋል መጠለያ ቤት ምግብ ልብስ እነዚህ የእኛ መሰረታዊ ነገሮች ናቸው ግን ከሁሉም በላይ መሰረታዊ ነገራችን ክርስቶስ ነው አዎ የነፍሳችን ለነፍሳችን እረፍት የሚሰጠን የጨለማውን የሚያበራልን የጠፋውን ፈልጎ አዎ የሚሰበስብ ሕይወት የሚሰጥ የእግዚአብሔር ልጆች፣ ሰው እውነት ሊሆን አይችልም፣ ብር እውነት ሊሆን አይችልም። ክርስቶስ ብቻ ነው እውነት። ክብር ምስጋና ለእርሱ ይሆን። ያንተም እውነት ተቀብሮ አይቀርም፣ ይወጣል። ተስፋ ያጣችሁ ተስፋ የለን የምትሉ ተምረን ተረድተን እንጀራታን ፍትሃታን ብላችሁ የምትንገላጡ ለናንተ ጠዋት ይበራላችኋ። አሁንም የመስቀሉ ብርሃን ይብራላችሁ። አዎ አሁን ያቆሻሻ የለም፣ ዛሬ ያቆሻሻ የለም። መስቀሉ ግን አለ። እግዚአብሔር የተመሰገነ ይኸው፣ መስቀሉ አለ። ይሄው፣ ይኸው መስቀሉ አለ። መስቀሉ አለ። አዎ ከቤተክርስቲያን ጉልላት ላይ መስቀል አለ። መሰረቱ ቤተክርስቲያን ነው። እናንተ ራሳችሁ መስቀል ናችሁ። አዎ መከራውን ቻሉ፣ ችግሩን ቻሉ። አዎ የተጨነቃችሁ የምታለቅሱ ወገን የለኝም፣ ዘመድ የለኝም፣ ገንዘብ የለኝ፣ ከሁሉ በላይ ክርስቶስ ስላላችሁ ደስ ይበላችሁ፣ ደስ ይበላችሁ። አመስግኑ። ለሁላችን ክርስቶስ አዎ። ጠዋተኛ ሰዎች እንገኛለን፣ ከሰዓት አንገኝም። ማታም ብንሄድ እንወነጀላለን። ከአንዱ ባለስልጣን ፊት ጠዋትም፣ ማታም ሌሊትም ለምን መጣችሁ የማይለው ክርስቶስ፣ ፊቱን የማይመልስ ክርስቶስ ከኛ ጋር አለ። ክብር ምስጋና ለሱ ይሁን። ይሄ ነው እውነቱ፣ ይህ ነው ሰላሙ፣ ይህ ነው ፍቅሩ። ወደ ቤተ ክርስቲያን የተጠጋ ሁሉ ድኖ ይሄዳል። በቤተ ክርስቲያን ክደት የለም። ምስጢሩ የሚገለጠው ሰላሙ የሚገኘው በቤተ ክርስቲያን ነው የእግዚአብሔር ልጆች ስለዚህ ወደ ቅድስት ቤተ ክርስቲያን ኑ ወደ ሰላሙ ኑ ወደ ፍቅሩ ኑ ጌታን ታገኛላችሁ ወደ ምስጢሩ ነው ወደ ትርጓሜው ኑ ወደ ዝማሬው ኑ ይህ ሁሉ ምንጭ ወደ ሆነው መልአኩ መልአኩ አዎ ያችን ሴት እየመራ ወደ ህይወት አጋሪን እየመራ ወደ ህይወት ምንጭ እንዳደረሰ ትርጓሚው ቅዳሴው ሁሉ ወደ ክርስቶስ ያደርሰናል። ወደ ስጋው ደሞ ያደርሰናል። ወደ ሰላሙ ያደርሰናል። የእግዚአብሔር ልጆች አዎ ጦሰይ ቦንቸ ትራጋጊዶ ጋላተ ትራጋጊዶ እንተና ውባካ አንጆ

በእውነቱ ሕግ ያወጣች ሀገርናት ሕግ የተረጎመች ተርጉማም ለልጆቹ አሳይታ በስራ የተረጎመች ታላቅ ሀገርናት የቆሸሸ ታሪክ የላትም። ኢትዮጵያ ንጹህ ታሪክ ነው ያላት። ማስረከብ ያለብን ንጹህን ታሪክ ነው። መለያየት፣ መሰዳደብ፣ እርስ በርስ መጎነታተል የኢትዮጵያ ባህል አይደለም። የኢትዮጵያውያን ባህል አይደለም። የኢትዮጵያውያን ባህል በጣም ደስ የሚል ነው። ይህን ማቆየት ይገባል። ሀገራችን እግዚአብሔራዊ ስጦታ ናት። እግዚአብሔር የባረካት ድንግል ማርያም የባረከችው ቅዱሳን አበው የፈለቁባት እነ አቡነ ተክለ ሃይማኖት ሁሉ የተገኙባት እነ ቅዱስ ላሊበላ የተገኙባት ታላቅ ሀገር ናት። ክብር ምስጋና ለእግዚአብሔር ይሁብን። ኢትዮጵያ ለዘንተ ዓለም ከፍ ብላ እንድትታይ የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንደ መብራት እየበራች እንድትኖር ህዝቦቿ በሰላም በፍቅር እንዲኖሩ መጸለይ የሁላችን ግዳጅ ነው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።